ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዤ እቀርብ ያለው ከዜናዎቹ ጋር ተስፋ አይጠገብ ነኝ። አብራችሁን ቆዩም የወልቃይት ጠገዴ ሰቲት ውመራ ዞን አመራሮች ከማህበረሰቡ ጋር ተቀናጅተው መስራት በመቻላቸው የአካባቢውን ሰላም ማጽናት እንደተቻለ የአማራ ክልል መሬት ቢሮ ኃላፊ ሲሳይ ዳምጤ ተናገሩም ዞኑን ለመደገፍ ወደ ስፍራው ያቀኑት የክልሉ አመራሮች ከዳንሻ ከተማ አስተዳደር የወሰንና ማንነት አስመላሽ ኮሚቴ አባላት ጋር ተወያይተዋል። የማንነት ጥያቄው ፈጣን ምላሽ እንዲሰጠው በውይይቱ ተጠይቋል። አምሳላ ሞኜ በዝርዝር ተመልክቶታል። በአማራ ክልል የወልቃይት ጠገድ የሰቲቱ መራዞን ማህበረሰብ ማንነቴ የአማራ ነው ለበርካታ ዘመናት ማንነቴን ባይላጥቼ ነበር ሲል ይደመጣል በአገሪቱ ተካሂዶ ከነበረው የሰሜኑ ጦርነት በኋላ ማንነቱ እንደተመለሰ የሚያምነው ማህበረሰቡ ህጋዊና አገራዊ እውቅና እንዲሰጠው ይጠይቃል። በዳንሻ ከተማ አስተዳደር የሚገኘው የወሰንና ማንነት አስመላሽ ኮሚቴ ከክልሉና ከዞን አመራሮች ጋር ባደረገው ውይይት የማንነት ጥያቄው ፈጣን ምላሽ እንዲሰጠው ተሳታፊዎች ጠይቀዋል። ህወሀት አገሪቱን ያስተዳድር በነበረበት ወቅት የኢኮኖሚ ተጠቃሚ እንዳንሆን ተደርገናል ያሉት ተሳታፊዎች ለመኖሪያ ቤትና ለመሬት ጥያቄያችን መልስ ሊሰጠን ይገባል ብለዋል። በተግባር ጥያቄያችን መልሶ ከሌላ ወንድሞቻችን ጋር ወደ ልማት ጎዳና እንድንሄድ ሁሌ ጠመንጃ ትግል እንዲቆም የወልቃይ ጠገዴ የኮሚቴውም አንዱ ፍላጎት ይሄ ነው። ይህ ግን መንግሥት ጥያቄ ባለመመለሱ ጥያቄያችን እልባት ባለማግኘቱ ያው ከውስጣችን ሆነ ግጭት ፈጣሪ እሱ አንድ ነው። በቤት ክራ እየተሳቃየነ ነው ያለነ። ቅድም አንድ አባታችን አውስቶታል ልጃገረዶች ቤት ይሰጡ፣ ቦታ ይሰጡ፣ እኩልነታቸው ይከበር ብሎልናል። እና ያን ነገር እናንተም ወስዳችሁ መሬት አይደለም ለኛ ለሌላ ይበቃል። የወልቃይት ጠገዴ ሰቲት ሁመራ ዞን የወሰንና ማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ጌጤ አዳል የማንነት ጥያቄው አስቸኳይ ምላሽ እንዲያገኝ እየሰሩ መሆኑን ገልጸዋል። በኃይልና በጉልበት የተወረረ ወሰንና የተቀማ ማንነት አለን በሚል መንገድ ነው እየታገልን ያለና አሁን መንግስት ምንድነው ሊሰጥ የሚችለው የሚለው ነገር እሱን መጠበቅ ነው። ጥያቄያችን መርዘም የለበትም መራዘም የለበትም አስቸኳይ ምላሻ ማግኘት አለበት የሚለው ማንቶ የማይቀር ነገር ለመሆኑ አውቀን ሁላችንም መዘጋጀት አለብን የሚለው ነገር እሱን መውሰድ ተገቢ ነው። የዳንሻ ከተማ ከፍተኛ የህዝብ ፍሰት ያለባት በመሆኗ የቤት ፍላጎትን ለማሟላት መቸገራቸውን ያነሱት የዳንሻ ከተማ አስተዳደር ከንቲባ አብደል ውሃብ ማሞ ከክልሉ መንግስት ጋር በመነጋገር ችግሩን እንደሚፈቱ ተናግረዋል። አሁን ካለነው ከመሬቷ ስፋት አንጻር ፍላጎታችንና አቅርቦታችን እየተመጣጠን አደለም። እቺ ከተማ ካልሰፋ ካልሰፋች የማስፋፊያ ስራ ካልተሰራ አሁን የመኖሪያ ቤት እየጠየቀ ያለ ማህበረሰባችን ችግሩ ለመቅረፍ አንችልም። የሚመለከተው ቢሮ ተጠይቆ ለዚህ ከተማ የተለየ ትኩረት ተሰጥቶት የማስፋፊያ ስራ ካልተሰራ ችግር ውስጥ ያለች እናትና እህት መፍትሄ ለመስጠት እኛ እንቸግራለን። የማህበረሰቡና የአመራሮች የተቀናጀ ስራ ቀጠናው ፍጹም ሰላማዊ እንዲሆን አድርጓል ያሉት ደግሞ የአማራ ክልል መሬት ቢሮ ኃላፊ ሲሳይ ዳምጤ ናቸው። ሰላሙን የማጽናት ስራው ተጠናክሮ መቀጠል እንዳለበትም አሳስበዋል። ይሄ ቀጠና ፍጹም ሰላማዊ ሆኖ ያየንበት ሁኔታ አለ እንደመጣ ይሄ ዝም ብሎ የመጣ አይደለም። ህዝብና አመራር አንድ ከሆነ የማንወጣው ዳገት የማንወርደው ቁልቁለት እንደሌለ ህዝብ ካመነ በራሱ ልጆች ከተመራ ማንነቱን ስነልቦናው፣ የኔ የሚለው ካገኘ መስራት እንደሚቻል ያረጋግጥንበት ነው። ይሄን ሁኔታ ዛሬ ማስቀጠል አለብን፣ ማሳደግ አለብን። የወሰንና የማንነት አስመላሽ ኮሚቴው ማህበረሰቡ የጣለበትን አደራ መወጣት እንዳለበትም በውይይቱ ተጠቁሟል። በጎንደር ከተማ አስተዳደር የበጋ መስኖ ስንዴ ልማት ከተጀመረ አራት ዓመታትን አስቆጥሯል። በልማቱ የተሰማሩ አርሶ አደሮችም በኢኮኖሚ ተጠቃሚ መሆናቸውን ተናግረዋል። የጎንደር ከተማ አስተዳደር ግብርና መምሪያ በበኩሉ የግብዓት አቅርቦት ችግሮችን በመፍታት አርሶ አደሮችን የተሻለ ተጠቃሚ ለማድረግ እየሰራ መሆኑን አስታውቋል። ዝርዝሩን ከአዲስ አለማየሁ እንከታተል። አርሶ አደር ድረስ ክንፌንና አርሶ አደር የቢሰት ታደግን በጎንደር ከተማ አስተዳደር በፈንጠር ቀበሌ በበጋ መስኖ ስንዴ ልማት ተሰማርተውን ያገኘ ናቸው። አርሶ አደሮቹ መስኖን በመጠቀም እያለሙ መሆኑን ነግረውናል። ጥሩ ደስ የሚል ስራ ነው መጥቶልን ያል የበጋው በጣም ጥቅም አለን። አዝመራ ትንሽ እንበትናለን። አዙረን ደግሞ ቅጠላ ቅጠል ደግሞ ለገቢያ የሚሆን ደግሞ አዙረን እንተክላለን። አሁን ስንዴያችን አንስተን አሁን የራሴ አሁን ጤፍ ብጎለጉለው ይጠቅመኝ ይሆናል እያልኩ ነው አሁን ማሰብ ያለሁ እና በጣም ጥቅማለ የበጋ አዝመራ ይጠቅመናል። ደስ ይላል። ስንዴው ይጠቅማል። በጣም አመጥን በላይ ነው ውጤት ያለው። እ ገለባው ለከብቶቹ ምርቱም ለኛ በጣም ጠቃሚ ነው። በጣም ጥሩ እድል ነው የመጣ። በልማቱ ተጠቃሚ እንዲሆኑ በግብርና ባለሙያዎች ሙያዊ ድጋፍ እየተደረገላቸው መሆኑን የነገሩን አርሶ አደሮቹ የተሻለ የስንዴ ዘርና ደረጃውን የጠበቀ የውሃ ማፋሰሻ ካናል አለመኖር ለሰብላቸው እድገት እንቅፋት ፈጥሯል። የውሃ ገንዳ አለችነ ጉልበታም የውሃ ገንዳ ብዙም ቦታ እምታለማ እሷ የመሬት መማክ የማገ የዘራነውን አትክልት እያስቸገረችብን እሷ ትንሽ በመንግስት በስሚንቶ ሆና ገንድዋ ብትመች ብትመቻችልን፣ ሁለተኛ ደግሞ ትንሽ ዘሩ እያረጀ ኛ እያዞርነ እያዞርነ የአመት ያመቱን ስንዘራው ከመሬቱ አንጣር ጋር እሱ ትንሽ ከጥቅም ላይ እያነሰን፣ መስኖ መንገድ ደግሞ ተኛው በኛው ላይ ተከራ አለብን የሰው መሬት ያረሰርሳል። ያችን ደንብ ታሰሩልን ብለን ጠይቀናል። እናንተ ያማችሁንም ጉልበት ታግዛላችሁ ምናምን አሉ። እነሱ ለክተው ይዘውልናል። አሁን ያም ተባበሩ ነው ነው። በቀበሌው ከ12.5 ሄክታር በላይ መሬት በበጋ መስኖ እንደሚሸፈን የነገሩን በጎንደር ከተማ አስተዳደር የፈንጠር ቀበሌ ግብርና ጽፈት ቤት ኃላፊ አቶ ደስ ያሳየኝ 26 አርሶአደሮች የልማቱ ተጠቃሚ ሆኗል ብለዋል። አርሶአደሮች የተሻለ ምርት እንዲያገኙ ለሰብላቸው እድገት የሚያቀርቧቸውን ጥያቄዎች ለመፍታት ከመምሪያ ጋር እየተነጋገሩ ስለመሆኑ ተናግረዋል። አርሶአደሩ ትልቅ ብክነት የሚያጋጥመን መስኖ ላይ ራስን የቻለ ካናል ቢሰራለት ደግሞ ትልቅ ነገር ነው። ለምን ካናሉ የሚሄድበት ቦታ ላይ ዳር ያሉ መሬቶች እየተጎዱ ስለሆነ እነዚህን ከመምሪያ ጋር የተነጋገርነና ያለን በከተማ አስተዳደሩ የበጋ መስኖ ስንዴ ከተጀመረ አራት ዓመት ማስቆጠሩን የነገሩን ደግሞ የጎንደር ከተማ አስተዳደር ግብርና መምሪያ ኃላፊ አቶ አበራ ደባ ናቸው። በዘንድሮ ዓመት 574 ሄክታር መሬት በበጋ መስኖ ስንዴ ተሸፍኗል የሚሉት ኃላፊው ለአርሶ አደሮች ተጠቃሚነት ሙያዊ ድጋፍን ጨምሮ የምርጥ ዘርና የውሃ ማፋሰሻ ስራዎች ላይ በትኩረት እየተሰራ ነው ብለዋል። የአርሶ አደሮችን ጥያቄ የክልሉ መንግስት እየመጣ ቦታቸው ድረስ ጥያቄያቸውን እየወሰደ ነው ያለው እየተመከረበት ያለ ስለሆነ ይሄ ትልቅ በጀት ይጠይቃል በጀት የሚጠይቅ ስለሆነ ካናል መስራት በጀት ይጠይቃል። ስለዚህ ክልሉ የበጀት ድጎማ ከከተማው ጋር ተቀናይቶ ወደፊት በሚቀጥለው ዓመትና ከዛ ቀጥሎ የሚያደርግ ብለን እናስባለን። ይሄ ብቻ አይደለም። የመገጭ ግድብን በመጠቀም መገጭ እየተገደበ ስለሆነ በተሻለ መንገድ የምናመርትበትና ጥያቄያቸው ይፈታል ብለን እናስባለን። በጎንደር ከተማ አስተዳደር በበጋ መስኖ ስንዴ 19 ሺህ ኩንታል ምርት እንደሚጠበቅ ከጎንደር ከተማ አስተዳደር ግብርና መምሪያ ያገኘ ነው መረጃ ያመላክታል። በጎንደር ከተማ አስተዳደር በ160 ሚሊዮን ብር እየተገነባ የሚገኘውን የገበያ ማዕከል በተያዘለት ጊዜ ለማጠናቀቅ እየተሰራ መሆኑን የከተማ አስተዳደሩ መንገዶች ባለስልጣን አስታወቀም። የገበያ ማዕከሉ ሲጠናቀቅ አምራች ሻጭና ገዥን በቀጥታ ለማገናኘት እንደሚያግዝ የከተማ አስተዳደሩ ንግድና ገበያ ልማት መምሪያ አስታውቋል። ዳንኤል ወርቄ በዝርዝር ተመልክቶታል። የምንገኘው ጎንደር ከተማ አይራ ቀበሌ ተብሎ በሚጠራው አካባቢ ነው። እንደምትመለከቱት እንግዲህ የግንባታ ስራ በዚህ ቦታ እየተከወነ ይገኛል። በተለይ ደግሞ ይህ የግንባታ ሲጠናቀቅ ሸማችና ሻጭን በአንድ ቦታ ሊያገናኝ እንደሚችል ነው ታሳቢ ተደርጎ እየተሰራ የሚገኘው። በተለይ ደግሞ የግብርና የኢንዱስትሪና የእንስሳት ተዋጽኦ ምርቶችን በአንድ ቦታ ማግኘት የሚቻልበት ቦታ እንደሆነ ነው የጎንደር ከተማ ንግድና ገቢያ ልማት መምሪያ ኃላፊ አቶ ቴዎድሮስ ጸጋ የገለጹልን እስከ ሚያዝያ 30 ድረስም ተጠናቆ ለአገልግሎት ክፍት እንደሚሆን ነው። ኃላፊ የገለጹት ከግንባታው አጠቃላይ ሂደት አንጻር የበጀት መጠኑ ከፍ ብሎ አሁን ላይ 160 ሚሊዮን ብር ተይዞለት የጎንደር ከተማ መንገዶች ባለስልጣን እየሰራው እንዲሁም ደግሞ የአማራ ልዕቀት ማዕከል ዲዛይኑን እየተቆጣጠረ ወደ ተግባር ተገብቷል ማለት ነው። ላለፉት አምሳ ቀናት እንግዲህ እንደምታዩት ከ300 በላይ ወጣቶችን የስራ እድል ፈጥሮ ትልቅ እንቅስቃሴ እያደረገ ያለ ፕሮጀክት ነው። አሁን በተያዘለት የጊዜ ገደብ ይጠናቀቃል ብለን ነው የምናስብ። ግንቦትና ሰኔ ለአምራቾች እንዲሁም ደግሞ ለዩኒየኖችና ለሸማቾች ምርታቸውን አምጥተው የሚያስተዋውቁበት ትልቅ መዳረሻ ይሆናል ብለን እናስባለን። የግንባታ ስራውን ተረክቦ እየሰራ የሚገኘው የጎንደር ከተማ አስተዳደር መንገዶች ባለስልጣን በበኩሉ በተለይ በተያዘለት ጊዜና ጥራት ለማጠናቀቅ እየተሰራ ስለመሆኑ ተገልጿል። ሌላው ደግሞ በተለይ የስራ ሰዓትንም ያሳደገ ስለመሆኑ የግንባታው ሳይት መሐንዲስ ነግረውናል። 12 ሰዓት ጧት ሳይት ላይ እንገኛለን። ምሽት የምንወጣው 12 ሰዓትና ከዛ በላይ ነው። በታለመለት የጊዜ ገደብ በጥራት ፕሮጀክቱን አጠናቀን እናስረክባለን። እስከ ሚያዝያ ሰላሳ ድረስ ማለት ነው። ምንድነው ይህን ስናደረግ እያንዳንዱ የኮንስትራክሽን ማቴሪያሎች ቅድሚያ ተሰጥቶ ስሚንቶ የሚያስፈልገን አምስት ሺህ ኩንታል ከሆነ አራት አምስት ሺውን ቀድሞ የማስገባት የጠጠር ያሸዋ እነሱንም ቀድሞ ከሌሎች ሳይት በተለየ መልኩ የተለየ ኢንቴንሽን ተሰጥቶት የማቴሪያል ኢንፍሌሽን እንዳይገጥመን በሰዓቱ የማስገባት ስራዎች ይሰራሉ ማለት ነው። የገበያ ማዕከል ግንባታውን የዲዛይን እና ጥራት ቁጥጥር ስራ እየሰራ የሚገኘው የልቀት ዲዛይን ሱፐርቪዥን ኮርፖሬሽን የገበያ ማዕከሉን በተያዘለት ጊዜ ለማጠናቀቅ ከመስራት በተጨማሪ ጥራት እንዲኖረው እየሰራ መሆኑን ተጠሪ መሐንዲሱ አቶ ዳዊት አስማማው ተናግረዋል የዲዛይን ለውጦች ሲኖሩ ዲዛይን እንሰራለን ሳይት ላይ በሚደረግ እንቅስቃሴ ላይ ጥራቱን ጠብቆ እንዲሰራ ለምሳሌ ኮንክሪት ላይ ጥራት ጠብቆ እንዲሰራ ሬሻዎቹን እንቆጣጠራለን የለምሳ ፊል ላይ ለምሳሌ ባክ ፊል ሲሰራ ጥሩ ማቴሪያል መግባትና ለመግባቱን ቼክ እያደረግን እያንዳንዱ የሚገባ ማቴሪያል ተፈትሾ ነው የሚገባው። ጥራቱን ካለፈ ነው ወደ ስራ ተግባራዊ የምናደርገው እንጂ ዝም ብሎ አይሰራም። ግንባታው ሲጠናቀቅ ሸማችና ሻጭን በአንድ ቦታ በማገናኘት በተለይ ገበያ መዳረሻ ቦታ ችግርን በመቅረፍ በኩል የራሱን ድርሻ እንደሚወጣ ነው የተገለጸው። በምዕራብ ጎንደር ዞን ገንዳ ውሃ ከተማ አስተዳደር የ12ተኛ ክፍል ሀገር አቀፍ ተፈታኝ ተማሪዎች የተሻለ ውጤት እንዲያስመዘግቡ ልዩ ድጋፍ እየተደረገላቸው መሆኑን ተናገሩም። በመተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ለተፈታኝ ተማሪዎች የማጠናከሪያ ትምህርትና የአዳር ጥናት መርሃ ግብር ማስጀመሩን የከተማ አስተዳደሩ ትምህርት ጽሕፈት ቤት አስታውቋል። ኤልያስ ጋሻው ተጨማሪ ዘገባ አለው። በምዕራብ ጎንደር ዞን ገንዳዋ ከተማ በሀገር አቀፍ ደረጃ የሚሰጠውን የአስራ ሁለት ያክፍል የተማሪዎች ፈተና ውጤት ለማሻሻል ለተማሪዎች የማጠናከሪያ ትምህርት እየተሰጠ ነው። አስተያየታቸውን የሰጡ ተፈታይ ተማሪዎች በመምህራን ከሚደረግላቸው ልዩ ድጋፍ በተጨማሪ የአዳር ጥናት መርሃ ግብር በመመቻቸቱ በፈተናው የተሻለ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን ተናግረዋል። ከአዳር ማለት የቶርም አለ እና በእኛ በከበደን ነው እነሱም ያግዙናል እና አሪፍ ነው መምባኖች የሚረዱ ማለት የምንማረውን ፖርሽን በርእስ በርእሱ ጥያቄ እያወጡ ይሰሩልናል እና እኛም እያመጣን እኛም እንሰራለን፣ ነበር ማለት ነው። የእኔ ጥረት ያው ከመስከረም ጀምሬ ነው ዝግጅት ያደረግኩ። ብዙ ጥያቄዎችን እንደሰራ አድርጎኛል። አዳር ጥናቱ በጣም ጥሩ ነው። ከኔ እንግዲህ እንደ መምሮች የምገዛ እንደኔም ጥረት አሪፍ ውጤት እንጠብቃለን ብዬ አስባለሁ። እኔ የቻልኩትን ያክል ጥሩ ውጤት አስመዝግቤ ማለፍ እፈልጋለሁ። መምህራን ትምህርት ቤቱ ባወጣው መርሃ ግብር መሰረት ለተማሪዎች ድጋፍ እያደረጉ መሆኑን የትምህርት ቤቱ መምህርት ለምለም አቸነፍ አስረድተዋል። የአዳር ጥናት ተማሪዎች የተሻለ ውጤት እንዲያስመዘግቡ የሚያግዝ በመሆኑ የሴት ተማሪዎችን ቁጥር መጨመር ይገባል ብለዋል። ቱቶሪያል ሮብ፣ ሰኞ፣ ሮብ እና ቅዳሜ አለ። እሱን ቱቶሪያል ደግሞ ከ ከዘጠኛ ክፍል መጽሐፍ አሮጌ መጽሐፍ አለ አደለ? እሱን ሪቫይዝ እያደረግን ማትሪክ ሽቶች ጋር እያያያዝን ነው። አሁን እየሰጠን ያለ ነው። ለወላጆች አወነስ ቢፈጥር አንዷ ምድና ያለች ወላጅ አይሰድንም ያለች ስለ ትምህርት ቤቱ አሁን ከወላጅ ጋር ኢንተግሪቲ ፈጥሮ ወላጆቹ ቤተሰቦች ቤተሰቦች ልጆችን እንዲልኳቸው ቢያደርግ ትምህርት ቤቱ ማለት ነው። ሀገር አቀፍ ተፈታኝ ተማሪዎች በቂ ዝግጅት እንዲያደርጉ መምህራን ኃላፊነታቸውን እየተወጡ መሆኑን የገንዳዋ ከተማ አስተዳደር ትምህርት ጽፈት ቤት ምክትል ኃላፊ አቶ ኤፍሬም መኩሬው ተናግረዋል። ትምህርት ቤቱ በሳምንት ሶስት ቀን እዛው ትምህርት ቤት ላይ ከ9 ሰዓት እስከ 12 ሰዓት ድጋፍ ያደርግላቸዋል። ለእነዚህ ተማሪዎች ተማሪዎችን አዳር እንዲያጠኑ እያደረግን ያለን በዚህ መሰረት አንድ መምህር አብሮ ያድራል ከተማሪዎች ጋራ። የሚያድረው መምህር ተማሪዎችን ማስተማር ተማሪዎች እንዲያጠኑ የማነቃቃት ስራን ይሰራል ማለት ነው። በተፈጥሮና በማህበራዊ ሳይንስ ዘርፎች 350 ተማሪዎችን ለፈተና እንደሚቀመጡ የተናገሩት ኃላፊው ተማሪዎች በመምህራን የሚሰጣቸውን ድጋፍ በመከታተል ውጤታማ ለመሆን ጥረት ማድረግ አለባቸው ብለዋል። በ2017 ዓ ም ጠቅላላ በመተማ ሁለተኛ ደረጃ ትምህርት ቤት ወንድ 117 ሴት 238 በድምሩ ወደ 355 አካባቢ ተማሪዎችን ለማስፈተን ነው ዕቅድ ይዘን የነበረው። ከነዚህ ተማሪዎች ውስጥ አሁን በተግባር 350 ተማሪዎች ፎርም ሞልተው ለፈተና ዝግጁ ሆነዋል። በቋሚነት ከትምህርት ጽሕፈት ቤት ደጋፊ ባለሙያ ያለ በሳምንት ሶስት ቀን የሚሰጠውን ትምህርትም ይከታተላል። አዳር የሚያጠኑ ተማሪዎችንም ይከታተላል። ለሀገር አቀፍ ፈተናው ዝግጅት ከመምህራን በተጨማሪ ወላጆች ለተማሪዎች ድጋፍ በማድረግ የበኩላቸው መወጣት እንደሚገባቸውም ተጠይቋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተስፋ አይጠገብ ነበርኩ። ጤና ይስጥልን።